ከጅማ ሎሚ ጭኖ እየመጣ ከዛም በኋላ ልክ ሽፍቶች ያገኙዋቸው መንገድ ላይ ሽፍት አለ አይደለ፣ ከዛ ሽፍቶች ያገኙዋቸውና ምናምን ነገር፣ ከዛ ነው ሲፈተሽ ምናምን ነገር፣ ሹፌሩ ምንም ነገር የለውም ማለት ነው። ከዛ አለቃው ከወሰዱት የሽፍተው ዋና ካቦ ጋር አለ። ከዛ ምንም ምንም የለውም፣ ኧረ ምን እናድርግ ሲሉት እንዳለ ጫና ሎሚ ቅዱስ ክተዱት ምናምን ነገር ይላል ማለት ነው። ከዛም በኋላ ምናምን ብሎ ይስቃል ጭራሽ አለቃችን ላይ ትስቃለህ ምናምን ብሎ ሲያደረጉት ተውት እስኪ ለምንድን የሳካው ምናም ሲባል አይኔ ኩያር ይገርመኛል ኮላ ጓደኛ ዱባጭ ነው ኑሮው አስመሮናል ደሞዝ ቀኑ ምርቆናል ኑሮ ኢንተርናሽናል ገጠርም ከተማም ቶዶብናል ሁልሽም ተሸጥሬሻል አሰኪሽ ላይፍ መሮሻል ናቲ

ሲም በተራሽ ውበይ ውይ፣ አይ ምነው ጉድ በይ በያ ወይ፣ አይ ኑሮ እዚ ቤት ማን ነው? ልደቱ እዚህ ነው። ካሜራማን ተጠርቼ ነበር። አንተ ነህ ናግባል? ልክ ልክ። እሺ እኔ እኔ ባለ ልደቱ ጓደኞቼ ላስተዋውቃችሁ። በረከት ይባላል፣ ሲሳይ ይባላል፣ ሳሚ ይባላል። ቁጭ በል፣ እስኪ ጠጋ በሉ። ከአምስት ደቂቃ በኋላ ፕሮግራም ይጀምራል። እሺ ስማ፣ ባይዘ በጣም ጎበዝ ካሜራማን ነው። መደነስ አልፈልግም። አረብና ቻችጣም እጨረ ወደ ሥራ ሰዎች ኬክ ነው። በመጀመሪያ አክብራችን ስለመጣችሁ በጣም አመሰግናለሁ። የእውነት በጣም ነው ደስ ያለኝ። አሁን ኬኩን እንቆርሰዋለን። መልካም ልደት በሉ ዘምሩ።

የሁለት ወለድ ጉዞ አስታውቃል ብ ምን አድርግ ነው ምትለኝ? በቃ የልጇን እጨምራለሁ ምን አማራጭ አለው? ብቻ በአልትራ ሰው ቀጣይ የምትወልደው ሴት እንደሆነች አረጋግጬ ነበር። ምን ይታወቃል? የምትወልደው የልጅ ልጅ እንኳን አፈሬ በላ ወይኔ፣ የገደልኩት ምን ሰንበቻ እርጉዝ ነበር እኮ እርጉዝ ነበረ። ስራ አርጎ የያዙ ሰዎች ናቸው። ከባድ ነው

እኔ የምልህ አጎቴ ሽመልስ ገባህ እንዴ አጎቴ ሽመልስ ስላለ አይደለ። ከሰኞ እስከ አርብ ንጹህ ነው ትውልና ቅዳሜ ሲደርስ እንደዚህ ትለብሳለህ። አንቴ ገራጅ ሙያ ላይ እንደዚህ አይባልም ወንድሜ። ምንድነው እንደዚህ አይባልም። የት ነበርክ አንተ? ተልኬ ነበር። ማን ነው የላከ? የቤት ሰራተኞች አንተ ላይ አስረዳ እንዴ ደግሞ ድጋሚ። ይሄ የእኔ ልብስ ለብሰህ ነው የምትሄደው። እና አርባ ስምንት ጎማ ፈታ ትብይ ፊልድ ተልኬ ነበር። አትከራከር። እና በእኔ ልብስ ነው የምትፈታው? ወይ አትከራከር። ሌላ እንዴ ለውጥ ስለሆነ ደመወዝ ተወስደለ ሽሜ። ቦት ሰላም ነው? ሰላም ነው አለ። ምን እያደረገ ነው? ዛፍ እየፈታ ነው። ኧረ ሽሜ

ከመቶ ሰው ግፋ ቢል ሁለት ሰው ላይ ወይ ሶስት ሰው ላይ ቢፈጠር እኮ ነው። ባቤሬጅ እባክህ፣ ኮሎኔል በቃ እኔ ልሙትልሽ። አይሻም በልዬ እኔ ልጅ ቆየቱ ስጄ ልጣ ነው እንዴ? አለቃለኝ አልፈታኩ አለኝ። ሂድ እስኪ ወጣ ብለህና ሂድ። እንዴ፣ ይሄ ልጅ ከቤቴ ደግሞ መልስ ይሰጠኛል እኮ። እንደውም ሂድ፣ ምጣዷን ስራ አላት። ተበላሽቷል ስትል ነበር። በሱ ትጸድቃለህ፣ ትመረቃለህ። ሂድ፣ እባክህን ሂድ። ጎሽ፣ ሂድ፣ ሂድ። እና ስወድህ እኮ ሂድ። አዎ ይህን ኮ ይሄ ልጅ ከአንቺ ተወልዶ ቢሆን እንዳንቺ ነበር ጸባይኛ የሚሆን እውነትህ ነው አዎ ምንድን ነው አባዬ ፒንሳና ካቻ ቢት ሆን ን ያደረገው ና እዚህ ላይ ነው። ና ና ከኮፍያ ውስጥ አውጣ ና ውሰድ። ፈልገ ተጠቀማ እኔ ቆይ ለራዲዮ እንዲህ ልጅ እንዴ አሁንስ? ምን እባክሽ ሻምበልዬ ወሬያችንን ሁሉ በደረቁ አድርገው እኮ ይሄ ቡዳ እና ትንሽ ጨው ነገር ይኑሮ እንዴ ምንድን ነው ሞታ? እስቲ እልል እልል አንተ፣ ምን ይሳናሃል? ተገላገልነው እኮ በቃ። ይሄን እንዴ ሰላም ማለት አሁን እንጂ በነፃነት ጉዳዩ መፈጸም ኔ ላይ ያለው ሰላም ፎሎወሮቼ፣ እንደምናችሁ ዛሬ መጣሁት። ኑዛዜ ልናዘዝ ነው። የሰው ልጅ መምጫና መሄጃው አይታወቅም። ሞት ቀርባለች እና ጥሩን ጥሩ ነገር ስሩ። ጊዜያችሁን ተጠቀሙበት። እና ኢንስታግራም ላይ ፎሎ በሉ፣ ወዳችኋለሁ። ጨረስ? አዎ ጨርሻለሁ። ቆይ አንዴ አንዴ፣ ልፖስት ናውጣ። ቆይ ራሴ ልገንዝ፣ ማንም እንዲነካኝ አልፈልግ። እኔ ማንም በቃ እንዲነካኝ አልፈልግ። አዎ ነው። እሺ ከበር ዜና። ይህ በምስሉ ላይ የምትመለከቱት ግለሰብ ዘጠኝ ሰው ገለው አራት ሰው ወቅቶ ወደ ሰማኒያ የሚጠጉ ሴቶችን ደፍረው የጠፋ ሰው። ስለዚህ ግለሰብ ካገኛችሁ ቶሎ ለፖሊስ በመጠቆም ራሳችሁን ጠብቁ። ልዩ ምልክት ጥቁር ኮፊ ያደርጋል። ካገኛችሁ ሊገላችሁ ስለሚችል ራሳችሁን ጠብቁ።

በጣም ተዚህን አልተዋል ከኛ ከዛሬ ጀምሮ ማለት የሃመሩና የፌራሪን ፈራሪ ቁልፍ ቀምቼ ማለት በቤት የምትከራከቱ ማለት በቤት ባለው ተራክታን አንተ ልጅ የሃመሩ አራባ ለምን? ወይ ወይ፣ በቃ አንዴ፣ ምንም በቃ ተባባሪ። አንድ ዘፈን ልገባ፣ አንድ ዘፈን ብቻ ስማት።